ሰላም ጤና ይስጥልኝ፣ እንዴት ናችሁ ውድ የተከበራችሁ ደንበኞቻችን። ኢትዮ ቴሌኮም አስራ አምስት ሚሊዮን ብር ሽልማት ለደንበኞች አዘጋጀ። ሽልማቱም መጪውን የፋሲካ በዓል ምክንያት በማድረግ ነው። ኢስተር ካምፓይን በሚል ሽልማት አዘጋጅቷል። እያንዳንዱን የሚመለከቱ ነጥቦችን አስረዳችኋለሁ። ከወዲሁ መልካም እድል እንኳን አደረሳችሁ ደንበኞቻችን። እሺ፣ የተከበራችሁ ደንበኞቻችን፣ እንግዲህ የመጀመሪያው ለዚህ ሽልማት ብቁ የሚያደርጋችሁ ምንድን ነው? ስማርትፎን እና ቴሌብር ሱፐር አፑን ተጠቃሚ መሆን አለባችሁ። የመጀመሪያው መስፈርት ይሄ ነው። ቴሌብር ሱፐር አፑን ያልጫናችሁ፣ ሱጭናችሁ ዝግጁ መሆን አለባችሁ። ያው ሁለተኛው ነጥብ እንግዲህ ቴሌብር ሱፐር አፕ ተጠቃሚ ሆናችሁ የቴሌብር ደረጃችሁ ደረጃ አንድ እና ደረጃ ሶስት የሆናችሁ ሁላችሁም የእድሉ ተሳታፊ መሆን ትችላላችሁ ሽልማታችሁንም መውሰድ ትችላላችሁ ማለት ነው። ያው ሶስተኛው ነጥብ እንግዲህ ሽልማት የምትወስዱ በሚደርሳችሁ የእድል ጨዋታ ተጫውታችሁ ነው። ስለዚህ ጨዋታውን ለመጫወት ወይም እድሉን ለማግኘት ቢያንስ የአንድ ብር ትራንዛክሽን መፈጸም አለባችሁ፣ የአንድ ብር ግብይት ማድረግ አለባችሁ። ሚኒመም የተቀመጠው ብር አንድ ብር ነው። እሺ ሌላኛው ነጥብ አራተኛው ማለት ነው፣ በጨዋታው ጊዜ ሽልማት ደጋግማችሁ ልታገኙ ትችላላችሁ። አንዴ ሽልማት ካገኛችሁ ሁለተኛ አይሰጥም። ግን የምታገኟቸውን ፊደሎች እየተጫወታችሁ ለሌላ ሰው ማጋራት ትችላላችሁ። ወይም ሁለት ሶስት ስልክ ካላችሁ ከአንዱ ወደ አንዱ እያስተላልፋችሁ እድላችሁን መጠቀም ትችላላችሁ። ያው እንግዲህ ሽልማቱ ብር ነው፣ ፖኬት መኒ ነው የሚለው ብር። ስለዚህ ከትንሹ መቶ ብር ጀምሮ እስከ መቶ ሺ ብር ሽልማት ታሸንፋላችሁ። መቶ ብር እዚያ አምስት መቶ ብር አንድ ሺህ ብርም አለ አምስት ሺህ አስር ሺህ ከዚያ አምሳ ሺህ ከፍተኛው መቶ ሺህ ብር ሽልማቶችን የማግኘት እድል አላቸው። ያው ሌላኛው እንግዲህ እድሉን ስትጫወቱ ይሄ የተመደበው አስራ አምስት ሚሊዮን ብር ነው ለደንበኛ ሽልማት የቀረበው ሁሉንም ኢትዮ ቴሌኮም ይሸልማል ይህ ብር ለሳምንት ለሰባት ቀን የተከፋፈለ ነው እንጂ በአንድ ቀን ሁሉም ተሸልሞ የሚያልቅ አይደለም። እስከ ሳምንት የሚቆይ ነው። እስከ ሳምንት ድረስ መሞከር ትችላላችሁ። እሺ፣ ያው ሽልማታችሁን ስትወስዱ እንግዲህ ከመቶ ብር እስከ አስር ሺህ ብር ድረስ ያለው ቀጥታ ወዲያው ሽልማታችሁ እንዳገኛችሁ ወደ ቴሌብር አካውንታችሁ ቀጥታ የሚገባላችሁ ሲሆን አምሳ ሽብር እና መቶ ሽብሩ ተደውሎላችሁ በቅራቢያችሁ ወዳለ ኢትዮ ቴሌኮም የሽያጭ ማዕከል ነው በአካል ሄዳችሁ የምትወስዱት። ያው ይህ እድል ጨዋታ የሚቆይበት ጊዜ በፈረንጆች ከአፕሪል 14 እስከ 20 ነው። በእኛ በኢትዮጵያ አቆጣጠር ደግሞ ከሚያዚያ 6 እስከ 12 ድረስ ይቆያል ለሰባት ቀን በዚህ ውስጥ ነው መጠቀም የምትችሉት። ያው እንግዲህ የተከበራችሁ ደንበኞቻችን ሰባት ፊደሎች አሉት የእድል ጨዋታው። ሰባቱንም ስታገኙ እነዚህ ሰባቱን በማገጣጠም ነው ወደ ሽልማታችሁ ምትዱ። ልክ ሰባቱን ካገኛችሁ ምን የሚያመቶ ብር ትሸለማላችሁ ማለት ነው። ፊደላቱን ደግሞ እናያቸው ሰባቱ ፊደላት መ ል ካ ም ከዚያ ትንሣኤ እንደ አንድ ፊደል ነው የሚሆነው፣ ሀያ ና አስራ ሰባት የሚሉ ናቸው። እነዚህን ስታገኙ እንግዲህ መጫወቻውን መሀሉን በመጫን ነው ወደ ሽልማታችሁ የምትሄዱ። እዚህ ውስጥ ሬር ሌተር የምትባለው ያው እንግዲህ በደንብ ግብይት እያደረጋቸው የምትፈልጓት ትንሳኤ የምትለው ናት። እንደ አንድ ፊደል ነው ይች የምትታየው። ውድ ደንበኞቻችን መልካም እድል፣ መልካም በዓል።